አሰላሙ አሌይኩም ወረህማቱላ ወበረካቱሁ ድና የተከበራችሁ የቻነል የተከታታዮች እንዴት ናችሁ? ከእኔ ጋር አልሐምድላ ረቢልአለሚን። ዛሬ ደግሞ በሳቅ ሆዳችሁን ቁስል የሚያደርግላችሁ ነገር እላቸው መጥቻሉ ማለት ነው። ሁላችንም የመዳም ቅመሞች የምንሳሳተው ነገር በቃ ያጋጠመን ነገር የመጀመሪያ አረብ አገር ስንሄድ ያኔ ይህ ነው የሚባል አይደለም። እንግዲህ እንደምታዩት ኮሜንት ላይ በቃ ሆዴ ቁስልን ያለው እና እስኪ ለምን ለእናንተ አላሳያችሁም ብዬ ነው ያመጣሁት። እና እዚ ጋ ደግሞ ብዙዎቻችን በቃ የገጠመን አጋጣሚ አለ እና በዚሁ አጋጣሚ እንግዲህ እንደዚህ አይነት የገጠሟችሁን እስኪ ኮሜንት አስተያየት ላይ እንድትጽፉልኝ ማለት ነው ውዶችዬ። ሌላው ነገር ደግሞ ልነግራችሁ የምፈልገው ትልቁ ነገር ትልቁ ነገር ማለት ነው ውዶችዬ ከሳውዲ አረቢያ ኢትዮጵያ ከገባን በኋላ የሚናፍቀን ወይም የሚያጓጓን በቃ እኔ እንጃ ቁጭት የሚለን ነገር ቢኖር ምን እንደሆነ ታውቃላችሁ መካ ካዕባውን እና መዲና ሀረምን ወይም መስጂደን ነበዊ ማለት ነው ሂደን የማናቅ ከሆነ በቃ ሳንሄድ ምንም ሳናየው ኢትዮጵያ ከገባን በቃ ቁጭቱ ጸጸቱ ነው የሚገለን ውዶች እና ያልሄዳችሁ ያላያችሁት፣ ያልሰገዳችሁ እምራ ያላደረጋችሁ ሀጅ ያላደረጋችሁ ካላችሁ ወላሂ ነው የምላችሁ፣ እድሉ ሳያመልጣችሁ እዛው እያላችሁ ይህንን እድል ተጠቀሙበት። ኢትዮጵያ ከመጣችሁ በኋላ በጣም የምትቆጩበት ነገር በህይወታችሁ ቢኖር ይሄ ነገር ነው። እኔ የሚገርማችሁ ነገር ማለት ነው መዲና ሀረም ላይ ብዙ ነገር አሳልፍ ያለሁኝ እና በቃ ብመለስ ብመለስ እኔ ወደ ሳውዲ አረቢያ የመመለሱ እድል ቢገጥመኝ ማለት ነው፣ ወላሂ በቃ ለዚህ ጉዳይ ነው መመለስ የምፈልገው። በቃ መዲና ሀረምን ማየት እንደዚሁም መካ ሂጄ ጠዋፍ ማድረግ እኔ እንጃ፣ በጣም እንትን የሚለኝ ነገር፣ በቃ የሚነሽጠኝ ነገር እኔ ወደ ሳውዲ ብመለስ ለዚህ ነው የምመለሰው። ወላሂ በቃ ያ ነው ደስታ የሚሰጣችሁ። ነገር ግን ካልሄዳችሁ ማለት ነው ውዶች፣ ካልሄዳችሁ ብትሄዱ የተሻለ ነው። ወላ የመጡ ልጆች እዚህ በቃ ነገዛሪ እያሉ እንያዛል እያሉ እኔ የሚገርማችሁ ነገር አንድ ጊዜ እኔ ሀጅ ሳደርግ ማለት ነው በጣም ተፍቲሽ ነበር። እና ባለቤቴ አልሄድም ብሎኝ እኔ እጁን ጎትቼ በቃ ከተያዝክም ተያዝ ብዬ በግድ ነው ጎትቼ የሄድኩት ማለት ነው። የመጀመሪያ ሀጅ እና በጣም ተፍቲሽ ቀውጥ የሆነ ተፍቲሽ ነበረ። ብዙ ሰው ምናምን የሞተበት ጊዜ ነበረ። የዛ ሰዓት ሰው ምናምን ይሞት ነበረ እና በሙቀቱ ምናምን ይሆን እንደዛ ሰው ይሞታል። እና በጣም ተፍቲሽ ፍተሻ ምናምን ብቻ የሚያሰጋ ጊዜ ነበረ። ግን በዛ ሰዓት እንኳን ሄድኩኝ ማለት ነው። እና ከተያዛችሁ እርዚቃችሁ ካለቀ ትያዛላችሁ። ወላ ግን በቃ ሂዳችሁ ኡምራ አድርጋችሁ ሀጅም ሰዓት ከሆነ ሀጅ አድርጋችሁ፣ እንዲሁም መዲና ሀረምን መስጂደ ነበዊ ዘይራችሁ ገብታችሁ ሮዳ ውስጥ ሰግዳችሁ፣ ወላሂ እኔ ደስታውን ልነግራችሁ አልችልም። በቃ የውስጣችሁን ሰላም መረጋጋት ታዩታላችሁ የዛኔ። እና እንዳይቆጫችሁ፣ እንዳይቆጫችሁ ከምንም በላይ የምነግራችሁ ነገር ይሄን እድል ሳትጠቀሙበት እንዳትመጡ መካ ተቀምጠው ስብሓን መዲና ተቀምጠው መስጅድ ሳይዘይሩ መካ ኡምራ ሳደርጉ ሳያደርጉ ኢትዮጵያ የተመለሱአሉ። እዚህ ከመጡ በኋላ ግን በጣም ነው የሚቆጩት በጣም ማለት ነው። እና ይሄ ነገር እንዳያጋጥማችው በጣም አሳስባችኋለኝ ማለት ነው። እኔ በጣም አሁን የሚናፍቀኝ ነገር ቢኖር እሱ ነው። ወላ ሌላ ምንም ነገር አይናፍቀኝ። መዲናም ኑር ያለሁኝ መካም ብዙ ጊዜ ተመላልሻለሁኝ። ከአባው ግን በቃ ውስጤ የሚናፈቀው ያንኑ ነው እና እዚህ መታችሁ ራሱ በጣም በናፍቆት እንትን የምትሉት በተለይ ካያችሁት፣ ሱብሃንአላህ መዲና መስጂድ ነበዊ ላይ ፍጥሪያው እዛው ነው። በተለይ ሐሙስና ሰኞ በሚሆን ሰዓት እዛው ታፈጥራላችሁ፣ እዛው በቃ የምታድሩበት አጋጣሚ ያለ ሱብሃንአላህ ያለው ሰኪና ልነግራችሁ አልችልም። እና በቃ ናፍቆት ነው እንትን የሚላችሁ እንዲሁም መካ ሄዳችሁ ከአባ ውስጥ ገብታችሁ የዘምዘሙ ውሃ ስጠጡ ምናምን ያቀዝቅዝ ያለ እንደሆነ እንጃ ምን ልበላችሁ። ያ ያን ነገር በቃ ውስጣችሁ የሚናፍቀው ኢትዮጵያ ከገባችሁ በኋላ እሱን ነው በቃ የምትመኙት፣ ያን ነገር ነው እና ሳታዩት ከመጣችሁ ደግሞ ትልቅ ክስረት ነው እና ውዶች፣ የበዚው አጋጣሚ ይሄን ትልቅ ነገር ላሳስባችሁ እንደምንም ብላችሁ በቃ እነዚህን ሁለት የተከበሩ ቦታዎች መድረስ አለባችሁ፣ በቃ ማየት አለባችሁ። እንደዛ ካላደረጋችሁ ወላይ በህይወታችሁ በቃ ትልቅ እድል እንዳለፋችሁ ቆጠሩት። ትልቅ እድል በቃ እንዳመለጣችሁ ማለት ነው እና እኔ ከህይወቴም በላይ በቃ የምጓጓለት ምሳሳለት ይህንን ነገር በጣም ከምንም በላይ ይናፍቀኛል። ኢትዮጵያ ከገባሁ በኋላ የሚናፍቀኝ ነገር ይሄ ነው። እና ሌላው ነገር ደግሞ እንዳያችሁት፣ ኮሜንቱን እርግጠኛ ነኝ እስካሁን እኔንም እያዳመጣችሁ ኮሜንቱንም እያነበባችሁ እንግዲህ በሳቅ ልባችሁ ከቦታዋ ልትወጣ ደርሳለች ብዬ አስባለሁኝ። በእርግጥ ሁላችንም የሚገጥመን ነገር ነው ይህ አጋጣሚ። እስኪ እናንተንስ ምን ገጥሟችኋል የሚለውን ነገር ደግሞ እስኪ ኮሜንት ላይ አስቀምጡልኝ ማለት ነው ውዶችዬ። መቼም እያንዳንዳችን ብዙ ነገር ገጥሙናል፣ እያንዳንዳችን ማለት ነው። እና ይሄን ነገር አሳውቁኝ ውዶችዬ ይህንን ይመስላል እንግዲህ ያው እያነበባችሁ ነው ብዬ ተስፋ አድርጋለሁኝ። እኔ ግን ያው ያጋጠመ ነገር አለ ብዬ ነው ብዬ የምገልጸው ነገር የለኝም። ግን የሆነ በቃ ገና እንደሄዳችሁ አለ አደለ አረቦቹ ስታዩቸው ምግባቸው ምናምን እኔ ከእናቷ ቤት ወሰደችኝ ና። እናቷ እንደዚህ ከስ ኪያር ቲማቲም ተከትፎ ተከትፎ ማለት ነው። ይሄ ደግሞ የሽንኩርቱ እንትናል አደለ በሳላክ ደር እሱ በቃ ስራዬ ብሎ ታጥቦ ተደርድሮ ፊትለፊቷ ላይ በጣውላ ተቀምጦ በጠረጴዛ ማለት ነው። በቃ ያንንም ታነሳለች፣ ቅርጥጥ ይህንንም ታነሳለች፣ ቅርጥጥ ስታደርግ እንዲህ እነዚህ ሰዎች ሰው ናቸው ወይስ እንሰሳ ናቸው? በቃ ፍየል ማለት እኮ ናቸው። እንዴት ይህን ሁሉ ቅጠል አቅርባት ትበላለች? እያልኩኝ በጣም ውስጤ ይገረም ነበር። በቃ ስብሓናላ ቁጭ ብዬ በቃ የማየው እሷን ነው እንዴ። ይህንን ሽንኩርቱንም ታነሳለች፣ ትቀረጥጣለች። በቃ ይሄ ከሱንም እንደዚህ ታጥቦ ታጥቦ ሰፋፊ ቅጠል እንግዲህ ያንን ብድግ ቀጭ ቀጭ ቀጭ ስታደርገው እንዴች ፍየል ናት ወይስ ምንድን ናት? እያልኩኝ በጣም ውስጤ ይገርም ነበር። በጣም ምላችሁ በጣም በጣም ነበር የምገርመው። ምን አይነት ሀገር ነው የመጣሁት? ምናን ሁላል ነበረ። ከዛ ደግሞ ወደ በር ምናምን የሚሉት አለ። ወደዛ ሲወስዱን ደግሞ እንትን ጢጠር ምናምን አፈር ምናምን አገኛለሁ አደለ። በቃ ያንን ድንጋይ ምናምን ቆጥሬ በልብሴ ቋጥሬ የሆነ ነገር በቃ በመያዣ ነገር ይዤ እቤት እመጣለኝ። ብርቅ ኮ ሆኖብኝ ነው። በቃ የሀገሬን ድንጋይ እያገኘው እየመሰለኝ ማለት ነው። ከዛ ይቺ ልጅ መጅኑናት እንደ ምንድን ነው ይህ እንደዚህ አፈርና እንትን ጢጠር ምናምን ለቅመሽ ድንጋይ ለቅመሽ የምትመጪው እያለች ትጮብኝ ነበረ። እና ያን ሁሉ ይዤ እመጣ ነበረ፣ በጣም ብርቅ ስለምንደው ስብሓናላ። ያኔ ጠለብ ስትሆኑ አዲስ መታችሁ ምናምን በጣም ብዙ ነገር ያጋጥማል። እና ውዶችዬ፣ ይህንን አጋጣሚያችሁን እንግዲህ እስኪ አካፍሉን እኔ እንኳን እንደ ነገርኳችሁ ብዙ ነገር አልገጠመኝም። ያው የገጠመኝ ነገር ይሄ ብቻ ነው። በጣም የምገረም ነበረ ቅጠላ ቅጠል ሲበሉ። በኋላ ላይ ግን ያው እኔም መብላት ጀመርኩኝ። ክያሩንም ከሱንም ሁሉን ነገር እንደዚህ እንትን እየተከተፈ ያው ጥሩ ነው ስለሚባል አተክልት ነገሮች ስለሆኑ እኔም መብላት ጀመርኩኝ ይላችኋለኝ። መጀመሪያ ግን ያው ፍየል ናቸው በግ ናቸው ስለነበረ በኋላ ያውን ፍየል ሁኝ ያረፍኩኝ ማለት ነው ውዶችዬ እና ብዙ ጊዜ ደግሞ እናለቅስ ነበረ። በቃ ጠለብ ስንሆን በቃ ክላሳችን ስንገባ ወይ ሽንት ቤት ሄጄ፣ ወይ ክላሴ ስገባ ምናምን በቃ ማልቀስ ነበር ስራዬ እና ብዙ ጊዜ በጣም ነበር የምናለቅሰው። እንናፍቃለን ስብናላ እና ያንን ጊዜ ሳስታውሰው ከባድ ነው አንዳንድ ጊዜ። አሁን ላይ ግን ምንም አይመስል ድሮ የሚመስለኝ የሞኛ ሞኝ ምናምን ነበር አሁን ላይ አሁን ዘመን ላይ ያሉ ልጆች ግን እንደዛ ናቸው ብዬ አላስብም። ድሮ ጠለብ ሲባል በጣም ብዙ ችግር ነበረው። አሁን ላይ ግን ምናልባት የቋንቋ ለማወቅ ችግር ቢፈጠርም ግን ያን ያህል ሞኝነት ምናምን ይኖራል ብዬ አላስብም። እንደዚህ ሁሉ ሁልጊዜ ማልቀስ ምናምን ክላሳችን ስንገባ ማልቀስ፣ ሽንት ቤት ገብተን ማልቀስ ምናምን ያነገር ያ ነገር እንደዚህ በጣም እንደ ድሮ የሌለ ናፍቆት ምናምን ይኖራል ብዬ አላስብም። ብቻ ከባድ ነበር እላቸዋለሁ። ውዶች ይ እንግዲህ ቪዲዮ ላይክ፣ ሸር፣ ሰብስክራይብ ማድረጋችንን እንዳትረሱ። ኢንሻላህ በቀጣይ ቪዲዮ ተመልሼ እምጣለሁኝ። ያላ ሰላማችን ብዝት ያድርገው፣ ሀገራችንም ሰላም ያድርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።